ጋይስ ደህና ነኝ ብላኛለች። አሁን ነው ቮይሷን፣ እንዳውም ያጌችው አልመሰለኝም እና ደህና ነኝ እግዚአብሔር ይመስገን ደህና ነኝ ብላኛለች። ያው እኔ ጋይስ እ አይመለከተኝም ይኸውላችሁ፣ እንትን መጥቷል እንዴ! ሰብስክራይብ ሰብስክራይብ። አሁን ንገሩኝ፣ አሁን ንገሩኝ ጋይስ። አሁን አለማወቅ አለማወቃት አይደለም። አሁን ንገሩኝ ይሄኛው ሰብስክራይብ ። ይሄን እንትን የሚመጣው የለም ለኔ ለኔ ለኔ ለኔ አሁን መጥቶልኛል። መጀመሪያ አካባቢ አይ ቲንክ ሞንታይስ ስላልተደረገ በፊት አያሳየኝም ነበር። ይሄ እዚህ ጋር ጊፍት ምናምን የሚሰጡት አለ አያሳየኝም ነበር አሁን ግን ያሳየኛል። አዎ እኮ አዎ፣ ጋይስ አየሁኝ እኮ። ወይኔ ግን ታንቆ እንዳይሞትብኝ እንዴ ተሽርጭ የታዲያ ልገላግልሽ እኔ ማር፣ ተጨነቅሽብኝ እኮ ኔማር ይሄ ታይም ዋት ተደረግ ይኔ ካን ከአራት ሰዓት በኋላ ነው። ከአራት ሰዓት በኋላ ራይ ይኔ ተጨነቀች እኮ ጋይስ፣ ልትሞት ደረሰ። ነፈሰብሽ፣ ነፈሰው፣ ልትሞት ደረሰች። አይነፍስብኝ ምን። ቤታ ሶሻል ሚዲያውን እንዴት መቆጣጠር እንዳለብኝ፣ እንዴት ማንሳት እንዳለብኝ፣ እንዴት እንደናንተ ቪው ሲሞት ሰውን ሰድቤ አላነሳ። እኔ እግዚአብሔር ምስክሬ ነው፣ በራሴ ሙድ ነው ነው የምነሳው፣ ሰውን ሰድቤ ስለ ሰው አምቼ ሰውን አምቼ ሰውን ሰድቤ እኔ እንትን አልልም። ልንገርሽ ቪዌን አላስነሳም አላስነሳም። ፒንክ ኢዝ ዩር ካለር ታንክ ዩ። ማወቃችሁን ደስ ብሎኛል። እማምላክ አይ፣ እኔ ግን እግዚአብሔር ሆዳችሁን ንጹህ አርጉትኝ፣ ልባችሁን ንጹህ አርጉትኝ። ፈጣሪ ቁጭ ቁጭ ቁጭ ቁጭ ቁጭ እያደረገ ነው የሚያሳያችሁ እግዚአብሔርን። ተንኮል አታስቡ፣ ከኋላ አትሸርሩ፣ ክፋት ነገር አትስሩ። ጉዳቸው በአይናችሁ ቁጭ ቁጭ ይላል። ይሄ ማህበረሰብ ራሱ መረዳታችሁን ሳላመሰግን ወደኋላ አልልም። እግዚአብሔርን ክፉ ሰው አትኑ፣ የፈለገ ምንም አይሳካላችሁም። ምን በክፋትን ሆዳችሁ አምቃችሁ እኔ እኔ በሰላም ነው የምተኛው ምክንያቱም ያን ሰው ላጥፋ ያን ሰው እንዲህ አድርግ ከንትና ሰው ጋር ተገናኝቼ ያን ሰው ላቃጥል ከንትና ሰው ጋር ፎቶ ላንሳ ከዛ ሰው ጋር ፎቶ እንነሳ ፎቶ እንነሳ ያሰው እንደዚህ አልጨነቅም ምን ወይም ደግሞ ማለት ነው ቆይ እስኪ ከዛ ሰው ጋር ማን የተጣላው ከዛ ሰው ጋር ሄጄ ከተጣላ ሰው ጋር ሄጄ ልናገር አልልም አላውራ አልልም ኩራተኛ ነኝ ኩርተ በራሴ ነው አንቀጥቅጬ የምገዛችሁ ነው የምላችሁ ዛሬ ተረዳው አየሽ አይደለ እንኳን ተረዳሽልኝ አሁንማ እኮ ማወቃችሁም ጥልቅ ነገር ነው

ሁለት ሺህ ሀያ አምስት ላይ ነን እኮ ሁለት ሺህ አስራ አራት ላይ ቀርተሃል። እንዴ ትግራይ ለምን ነው የምትሳደበው? ተነቃበሌ እኔ ጌታ ተኝተሃል። እንደ አሮጊት እኮ ነው የሚጣፍጠው። ዛሬ የአሮጊት መስሻል። ዋው አሮጊት እንደዚህ ማ ከሆነ ሴክሲ ናታ። እንደ አሮጊት እንደዚህ ቆንጆ የሆነ እራሷን ጠብቃ፣ ታጥባ፣ ታጥና ጽድት ብላ የምትመጣ አሮጊት ካለች እንግዲህ ብዙ ሴሌብሪቲዎች ጸጉራቸው እንዲያደርጋሉ አሮጊት ናቸው ማለት ነው እዚህ አሜሪካን ሀገር ያሉት። እኔ ከእናንተ ኢትዮጵያ ካላችሁትኝ እንትን አልልም። ዊግ ምናምን በስፌት ተሰፍተው እያሉ እንደዛ አንልም እኛ ሀገር እያሉ በዛ እጃቸው ኩኪ የሚበሉ እኔ እንደዛ አይደለውም። አሮጊትን ብሆን ጽድት ያልኩኝም ንጹህ እንግዲህ እናንተ ለምታዩት ጥጥብ ብዬ ነው የምመጣው ጽት ብዬ አመሰግናለሁ ለጥርሳችሁ እኮ የቲክቶክ ኢፌክት ፊልተር እየተጠቀማችሁ እኮ የምትገቡ ሰዎች ናችሁ እኮ ጥርሳችሁን መፋቅን ማን ገደለ እንዶድ ቢኖር በእንዶድ ከሰል ቢኖር በከሰል ጨፍጭፈ መፋቅ ሲገባ ጥርሳችሁን የጥርስ የጥርስ የጥርስ ፊልተር አድርገው ይመጣሉ ማምና እንዲህ ሲሉ ይታያል በንዶድ ወያት ፍቁትም ጥርሳችሁን እንኳን እኮ መፋቅማችሁን ሰዎች ናቸው። ሮቤል እየነገርኩ ግን አንተ ለምንድን ነው አማራ የምትሳደበው? እስኪ ለራስ መልስ። እኔ አልሳደብም ብትል ደግሞ ያንተ ዘሮች ለምን የሚሳደቡት የሚል ጥያቄ ስለሚመጣ ተዘጋጅ። ዩቲዩብ ጊፍት አይሰራም። እስኪ ሞክሩትኝ። ቆይ አንዴ አይዶን ነ እስኪ እስኪ ዋ ዋ ይታይሃል፣ እስኪ ንገረኝ። አይ ኖ ቴንኪ ዩ፣ እግዚአብሔር ይስጥክ። አሜሪካን ሀገር ውስጥ እዚህ ቡትቱ እኛው ውን ልብስ ለምሳሌ፣ እዚህ አሜሪካን ሀገር ሁሉም ያውቃል። ልብስም ለምሳሌ ቡትቱ ብዙ ስላለን ሰብስበን በየዶኔሽን አለን ዶኔሽን ቦታ ወይ ወልማርት ወይ በብዛት እንደው ወልማርት እንትን ውስጥ ነው የምትጥለው። ያንን ዶኔሽን ተሰብስቦ በሰልባጅ መልክ ኢትዮጵያ እየገባላችሁ የምትለብሱ ሰዎች ናቸው እኮ መከራው ውስጥ የከተታችሁ በሰልብ ከዚ ከስብ እኛ አውልቀን ዶኔሽን የሰጠነውን ልብስ እኮ ነው በሰልባጅ መልክ የምትለብሱት እኮ እማምላክን። እኛ እኛ እዚህ የአሜሪካን ሀገር የጣለውን በሰልባጅ መልክ እኮ ነው እየለበሳችሁ ያላችሁ። ሰልባጅ መልበስ ምንም የሚካበር ነገር አይደለም፣ ግን ሰውን እንትን ልትሉት ትፈልጋላችሁ እኮ ነው ረቤታት ፍቅሮች ናይብላቸ እኔ የምናገረው ኤሪ እኔ የምናገረው ኤሪ እኮ እንዳውም የተሻለ ኑሮ ይኖራል። አንድ ሰው ውሻን የመሰለ ገዝቶ ማሳደጉ ራሱ አንድን ሕፃን ልጅ ከትውልዱ እስከ ምርቃቱ ማሳደግ ማለት ነው። ሕክምናው ራሱ ቢል አራት መቶ ዶላር ሲል፣ አምስት መቶ ሲል፣ አንድ ሺ ሲል፣ ከባድ ነው ጋይስ። እና አመሰግናለሁ። ከውሻ ጋ ነው እናንተ፣ ከውሻ ጋ ነው የማወዳደራችሁ ስላችሁ ነው። እዚህ መታችሁን የምትሉ፣ ውሻ የሚኖረውን ኑሮ እናንተ አትኖሩ። አመሰግናለሁ። ተነግርሻለ ሶጣ ደውልሻለ ማሬ ከሰማሽኝ ሶጣ ደውልሻለ አስራዳሻለ እንትን እንዳትኝ ኖ እዚ ይወራይ ነው። አራይ አይባልም፣ ገነት አ ይባላል እንጂ አንቺ መተሽኔን መጥፎ ቃል ስትናገሪ አይባልም። ለምን እኔን መተው ኮመንት የሚናገሩትን ወይ ደሞ በየቤታቸው የጀበና ሲኒ ቀርተው እንትን የሚሉትን ቀይ ልቀባ ኢትዮጵያን የጀበና ቡና አድርገው ጠዋት ማታ ሰውን የሚቆረጥሙትን ሰዎች ለምን ትሰድቧታላችሁ? ብለሽ ለምን አትናገሪም? አትስደቧት። እስኪ ቤት ታይም በይ። እኔ ስናገር አይ ነው ያሟችኋል። አሟችሁ ሁሉ ደረጃ ማለት ነው። ውስጣችሁን አንዘርዝሬ ሁሉ ደረጃ አሳፍሬ፣ አገር ለአገር ነው ማዞራችሁ። እኔ ቤታ፣ የእኔ ቤታ ልዩነቱ ምንድን ነው? አገር ለአገር እንድዞሩ ነው ማረጋችሁ። አገር ለሀገር ገንዘብሽን ከፍለሽ የሆቴል ከፍለሽ የትራንስፖርት ከፍለሽ አገር ለሀገር እንድዞሪ ነው የማደርግሽ። ጀግና ነኝ ምን? ስለዚህ ነው አልቻላችሁኝም። ብቻዬን፣ ቆይ ጋይስ፣ አንድ ቀይ ልብስ ክንፈልግ። ግን እኔ ቀይ መቀባት አላማረኝም። እዚህም ብላችሁ ቀይ ልቀባ ኦር ብራውን ነገር፣ ቀይ ወይ ደግሞ እንትን ከስር ላድርግ። አገር ለሀገር ነው ቀይ ተቀቢ ያለችን ፒንክ ስላረኩ እኮ ነው የማልቀባው። ቀይ ይበዛል፣ ላይክ ደምቅመቅ ስላልወድም ብዬ ነው። አሁንስ እሺ፣ አረ በቃ እንዴ ታቀቢ ትላላችሁ። አንድ ደግሞ በቃ ቀይ ከተቀባው እኮ በዛ አድርገ ነው የምትቀባው። እኔ እኮ ለዚህ ነው ማልወደው። ቤታ ሙዚቃ ክፈች፣ እያወራን ንዝናና። አንተ ብቻ ራዳ፣ አንተ ብቻ ራዳ። ለምን ዩቲዩብ ላይ ልታዘጋ ነው? አካውንቴ ተመሳጥሮ የመጣው ቤታ አታቅም ብለን የመጣው። እኔ እኮ ሰባት ጊዜ ተነግሮኝ እኮ አይደለም ምን ትምለው?

እንደዛም ኮሾሮ ኮሾሮ ከንፈር እንትናል። እሺ ከቤታው ያነሰ ከቤታው ሻ ያነሰ ኑሮ የምትኖር እኔ ያስቁኛል። ለቅራሳቸው እንደትን ነገር የሚያዩ እንዴ 500 ዶላር ብልክላችሁ እኮ ማለት ነው ኢትዮጵያ ውስጥ ቢላክላችሁ የቤት ክራይሽን ከፍለሽ ምግብሽን ብለሽ ለሰራተኛ ከፍለሽ እኮ ነው የምትተዳደሪ። 500 ዶላር እኛ ጋር ምንም አይደለችም። እዚህ ሀገር የስልኬን የስልኬን እንዳው ያን ዶሮ የሁለት ወር ብከፍልባናት። ለእናንተ ግን 500 ዶላር ትልቅ ስለሆነ ብዙ ያላችሁ ይመስላችኋል። ያ ነው ችግሩ። በኢትዮጵያ ኑሮ ብትተዳደሩ ኖሮ አፋችሁን ልትከፍቱ አትችሉም። ችግሩ አፋችሁን ከፍታችሁ ባመጣችሁት ገንዘብ ነው ወሬ የምታወሩት። አዎ፣ የኔ ውሻ ቸኮሌት ላብ ነው ቸኮሌት ላብ ነው ነው ውሻዬን ራሱ የገዛሁበትን 3500 ዳላር ራሱ ብልክላቸው የአመት ይተዳደሩበት ነበረ በእውነት እዚህ ሀገር ታውቃላችሁ ውሻ ማሳደግ ከባድ ነገር ነው ሲታመሙ ራሱ ይዞ ሜድ ራሱ ገንዘባቸው ራሱ ከባድ ነው ንቀሽ ትያቸው እኔም ጋይስ ንቆመቱ አላምንም አሁን አሁን ላይ ላይክ እንደ ድሮ መሳደብ እንትናለም ግን አሁን እኔ ምን አሰብኩ መሰላችሁ በፊት በፊት ላይ ማንም ያቀኛል። አንዷ እኔም ቤታ እንትን ያለች የለም። አርበድ ብቻ ለስድብም ተሳድቤ ዋጋቸውን ሰጥቼ አርበድ ብጃ ያሳይቻሉ። አሁን አንድ ሰው መጥቶ ቤታ ፈርተሽ ነው ቤታ እንትን አይደንቀኝም። ለምን በደንብ ልካቸውን አራት ዓመት ሙሉ አራት ያለ እረፍት ቀጥቅጬ አፋቸውን እንዲዘጉ አድርጌ ያሳይቻቸዋሉ። ዛሬ የምጠቀመውን የድምፅ እንትን ታያላችሁ አንቀጥቅጭ እነዛው ሰዎች ዛሬ አቅቷቸው እኮ ነው በአሽሙር የሚያወሩት ለምን አይ ለምን አሽሙር ምን አጻፋቸው ካልፈሩ እንትን ካላሉ ቀጥታ ለምን አይናገሩ ስለሚፈሩ ነው ስለሚፈሩ ለምን ገጥመው እኔ እንደነሱ እንትን አለልማ ይሄ አንቺ ገምተሽ እንዲህ ብለሽ እያልኩ አለል ጥፍረ መጥምጣምነሽ እጅሽን አጽጁ ነው ሌላ ምንም ነገር የለም ፓሪስ ተቀበለኝ፣ ከተቀበለኝ እመጣለሁ። አንቺ ስለምና ወረፋ ቆመጭ እና ላይ ዞረለች አለቻት። ትሬሳ ምን ስሚ፣ ያቺ ጀርመን ያለችው በቱቦ የምትንቀሳቀስ ሴትዮ፣ እሷ ሴትዮ ጋይስ ወደ አንቺ በጣም ሆዳም፣ ሆዳደር፣ አሽቃባጭ ናት። አሽቃባጭ፣ አስመሳይ። ለምን ወተሽ አልተሳደብችልኝም ማነው እንትና ስትሰድባት ወተሽ ማነኝና ነው ያንቺ? ግግፍት ሰጥቼሽ ልጅሽን ጡጡ አስገዝቼ ለልጅሽ ዳይፐር ገዝቼ ከዛ ደግሞ ወጥቼ ደግሞ ለአንቺ ልሰዳደብልሽ? ማነሽ አንቺ ማነሽና ነው ወጥቼ የምሰዳደብልሽ? አስባችሁታ የልጆቿን ጉሮሮ በጀርመን ሀገር ውስጥ ዘግቼ ሞልቼ ሁሉ ነገር፣ ከዛ ደግሞ ወጥቼ? ለምን የሆነ ሰው ሲሰድበኝ ነው እኮ ወጥተሽ አልተሳደብሽልኝም? ልወደድ ባይ አጎብዳጅ በቃልጅ ታመኝ። እንዳንቺ አይነት አማራ የለም። አማራ አይደለሽም አንቺ። አማራ ቆራጥ ነው፣ ኩሩ ነው፣ ላመነበት የሚሞት ነው። አማራ ማህበረሰብ ላመነበት እኔ አቅም እንኳን ቢያሰኝ ደሜ ውስጥ ስላለ ተፍጨርጭሬ ነው እንትን የምለው ብቻዬን ነው። ገስት እያስገባው እንኳን አላለቅስም እኔ። ሰው ሲቀጠቅጥ እንኳን አጋዥ አልፈልግም። ገስት አላስገባም። እነ ነፍጠኛ ምናምን አንዳገቡ ነው የምለው እኔ ማንንም ሰው እንዲገባልኝ አልፈልግም። ጀግና ነኝ። አረ ያርበደብድሻል። እናንተ እኮ አቅም ስላነሳችሁ ገዝት ላይ ተሰበሰቡና በአሽሙር እንዲ እንደ እናንተ እኮ ማረቅ ቀላለሁ ከእናንተ በላይ እኔ ፌመስ ነኝ። እንዲያው ስንት የሚወዱኛል፣ አስገብቼ ደም ደምን ባስለቅሳችኋለሁ፣ ግን እንቃችኋለሁ። ብቻዬን እናንተ ዋጋችሁ መስጠት ስለማምንበት ማለት ነው። እና ይሄ አሁን እዛ ሄዳ እኔ ላይ ትታ አንቺ ላይ ዞራለች። በየኮመንት ኮስተር መጠመጪ ነው። አየሽ ቆራጥ እንደሆንኩኝ እኔ ቆራጥ ጎንደሬ ነኝ። እንዳንቺ ኮመንት ላይ እዛ ሄዳ እንትን ብላ በአሽሙር አልወድም። አሽሙር በብሎክ አጠጣዎች አለቀ። ደግሞም ቲክቶክ ላይ ቁጭ ብላ እንትን እያለ ቢያንስ እንኳን ቲክቶክ ላይ ተቀምጭ የለመንኩትን ገንዘብ ቢያንስ እንኳን አንበሳ አንበሳውን አቅምሽ ሄሻለሁ። ያላቀመሱኝ ሰዎች አቅምሽ ሄሻለሁ። እንቁርት ይያ እንቁርቲን ተዋት። መደበራዊ ናት እሷ። ቲክቶክ ላይ ነው የሚሄድባት ጋይስ። ቲክቶክ ላይ ዝም ብለላስላስ እናረጋታለን ዩቲዩብ ላይ

ከዚህ በፊትም በዲቦራ ላይ መጣሽ። ትቀኝባታለች መሰለኝ። እንዴት አታስቀና! ትቀኝባታ ጀን እንዴት አታስቀና! ከነ ሽንኩርትሽ ነው ላይቭ ላይ የምትገቢው። ድስት እያንኳኳች ነው የምትገቢው። እግዚአብሔርን ገይስ፣ ያቺኛው ጀርመን ያለችው ድስት እያንኳኳች ኳ ኳ ኳ ኳ፣ ሕፃን እዚያ አለቅ ሳል ብላ ወጥሽ። ልብሷ ላይ ደግሞ ባለፈው ደግሞ ባለው ብላ ሪካርድ ተደርጓ። ይቺ ምግባማ ስላ ልብሷ ላይ ተጠርጓለች።